ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 15 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የምግብ እጥረትና ለአራት ወራት የተቋረጠ ሰብአዊ ድጋፍ በደቡብ ወሎ ዞን የሚገኙ ተፈናቃዮችን ለልመናና እንግልት እንደዳረጋቸው ተገልጿል። ሚኒሊክ እዝ ያስመዘገበውን ታላቅ ድል አስመልክቶ መልእክት ያስተላለፈው አርበኛ ዘመነ ካሴ ቤተ አማራ መንፈሱን መሳሪያውም የሰለጠነ ህዝብ ነው ብለዋል። ከባዱን የውጊያ ውሎ ይዘናል። የአገዛዙ የሰሜን ወሎ አመራሮች ወልዲያ ከተማን ለቀው ወደ አፋር አካባቢ ሲሸሹ ጀኔራሉም የቁም እስረኛ ተደርገዋል። መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቁም ለመቆጣጠር መስራት አለባቸው ሲሉ ጀኔራል አበባው ታደሰ ተናግረዋል።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 የምግብ እጥረትና ለአራት ወራት የተቋረጠ ሰብአዊ ድጋፍ በደቡብ ወሎ ዞን የሚገኙ ተፈናቃዮችን ለልመናና እንግልት እንደዳረጋቸው ተገለጸ። በተደጋጋሚ የሚቆራረጥ ሰብአዊ ድጋፍ በደቡብ ወሎ ዞን በተለያዩ የመጠለያ ጣብ የሚገኙ ተፈናቃዮች ፈተና መሆኑን ተፈናቃዮቹ ይናገራሉ። በተደጋጋሚ በአካባቢው በሚፈጠር ግጭት ምንም እንኳን እነርሱ ላይ የከፋ ችግር ባይደርስም ኑሯቸው በሰቀቀን የተሞላ እንዲሆን ማድረጉን የሚገልጹት በተሁለደሬ ወረዳ ቱርክ ካምፕ ነዋሪው አዛውንት በመንግስት በኩል ለአራት ወራት የተቋረጠው የምግብ አቅርቦት ድጋፍ ልጆቻቸውን ይዘው ለልመና እንዲወጡ እንዳስገደዳቸው ይናገራሉ። አስራ ስድስት ቀበሌ ጠቢሳ የሚባለው ልጆቼን ይዤ ለልመና ወጥቻለው። ራህመት አድርጉልን እያልን ነው። ክርስቲያኖቹም ጨፌ በሚባል አካባቢ ስለ ማርያም እያሉ ልመና ተሰማርተዋል ሲሉ ይናገራሉ። በአካባቢው የሚካሄደውን ጦርነት በሚያልቅበት ጊዜ በካምፕ ወጥቶ ስራ ለመስራት ለወጣቶች ፈተና መሆኑን ያነሳው አስተያየት ሰጭም በመጠለያ ጣቢያ ውስጥ የተከሰተው የምግብ እጥረት ሌላ ፈተና መሆኑን ይገልጻሉ። በግጭት ምክንያት ወጣቶች ከቦታ ቦታ ተንቀሳቅሰው መስራት አልቻሉምም ነው የሚሉት በተለይ ወጣቱ ከግቢ ያወጣም ወጥተህ እንኳን ስራ ለመስራት ራቅ ያለ ቦታ አይሆንም። ከየት መጣ ወዴት ነ በሚል በአገዛዙ ሰዎች እንደሚሰቃዩ ይናገራሉ። በመጠለያ ጣቢያ ውስጥ ሳይሆኑ ከማህበረሰቡ ጋር ተቀላቅለው እንዲኖሩ የተደረጉት ከተለያዩ አካባቢዎች የመጡ የሀገር ውስጥ ተፈናቃዮች በተለይም በአምባሰል ወረዳ በጦርነት ውስጥ ለከፋ ችግር እየተዳረግን ነው ብለዋል። በሐይቅ ከተማ የሚገኘው የመካነ ኢየሱስ መጠለያ ጣቢያ ነዋሪዎችም ምንም እንኳን አሁን በመጠለያ ጣቢያው ሰላማዊ ኑሮ እየኖሩ ቢሆንም አልፎ አልፎ የሚፈጠሩ ግጭቶች ለስጋት ዳርገውናል ይላሉ። በተጨማሪም የምግብ ድጋፍ መቆራረጥ በመጠለያ ውስጥ ያለውን ህይወት አስቸጋሪ አድርጎብናል ሲሉም ይናገራሉ። ሚኒሊክ እዝ ያስመዘገበውን ታላቅ ድል አስመልክቶ መልእክት ያስተላለፈው አርበኛ ዘመነ ካሴ ቤተ አማራ መንፈሱም መሳሪያውም የሰለጠነ ህዝብ ነው አለ። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በአርበኛ አደማሊ ስም በከፈተው ዘመቻ ድል ሲቀናጅ አርበኛ ዘመነ ካሴም የደስታ መልእክቱን አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በአርበኛ አደማሊ ስም የተሰየመ ዘመቻ በማወጅ በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት የብርሃኑ ጁላ ሰራዊት ላይ ከባድ ሰብአዊ እና ቁሳዊ ኪሳራ ያደረሰበት ሲሆን አርበኛ ዘመነ ካሴም ይህንን ተከትሎ የደስታ መልእክት አስተላልፈዋል። አርበኛ ዘመነ ካሴ በመልእክቱ እውነትም ዓለም ሲሰለጥን ወሎየን ይመስላል፣ ቤተ አማራ መንፈሱም መሳሪያውም የሰለጥ ህዝብ ነው። አፋብሃ ሚኒሊክ እዝ ድፍን አማራን አኩርታችኋል። ዋርካ ወታደራዊ ሰላምታዬ ባለህበት ይድረስ በማለት የተሰማውን ደስታ ገልጸዋል። በትናንቱ የጦር ግንባር ብሎ መነጋገሪያ የሆነው ጉዳይና አርበኛ ዘመነ ካሴን ያስደሰተው ተጋድሎ ምስራቅ አማራ ላይ የተጻፈው ደማቅ ታሪክ መሆኑን ፋኖ ይፋ አድርገዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ትናንት መስከረም 14 2018 ዓ ም ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደማሊ ወይም አባ ካናዳው በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን አስገኝተዋል። ምስራቅ አማራ ኮር አንድ ሰሜን ወሎ ዞን ጉባ ላፍተ ወረዳ በቅሎ ማነቂያና ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ ወሳኝ ድሎችን ተጎናጽፏል። የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ደግሞ የደቡብ ወሎ ዞን ወረባብ ወረዳ መቀመጫ በሆነችው ቢስቲማ ከተማ በጉቢሳና በጉሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረጉ ሲሆን የጉቢሳ ምሽግ ተሰብሯል ሲል እዙ አስታውቋል። የወረዳው ዋና መቀመጫ የሆነውን ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተጋድሎ መደረጉም ታውቋል። የሀብር ወረዳ ቆላማ የአፋር አጎራባች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ዛሬ የሐይቅ፣ የደሴ እና ኮምቦልቻ ቆላማ አካባቢዎችን ለመያዝ ከልጅ እያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ እንደሚገኝ ተመላክተዋል። በአቆምናትና በቆምንባት ሀገር ዳግም በነፃነት እንኖራለን ሲል የትናንቱን ድል አስመልክቶ መ መልእክቱን ያስተላለፈው ደግሞ የአፋ ብሃ ምስራቅ አማራ ቀጠና ሚኒሌክ እዝ የፖለቲካ ዘርፍ ኃላፊና የአፋብሃ ማዕከላዊ ኮማንድ አባል አርበኛ ሄኖክ አዲሴ ነው። የአብይ አህመድ ስርዓት የአማራን ህዝብ ከኢትዮጵያ ምድር ለማጥፋት ትናንታችንን በተረትተረት ዛሬያችንን በጦርነት ነጋችንን ደግሞ በባርነት ለመደምደም እየታተረ ይገኛል ብሏል። አርበኛው ምንም እንኳን ጦርነት ህዝባችን የማይፈልገው ጉዳይ ቢሆንም የፋሽስቱ ስርዓት የሰጠን አማራጭ ግን ሁለት ብቻ ነው ለነፃነት መስዋዕትን ወይም ባርነትን ሲል ገልጿል። ከባርነት ና ከነፃነት አንዱን እንድንመርጥ ስለተገደድን ለነፃነታችን በክብር መቆምን ወይም በክብር መስዋዕትነት መቀበልን ምርጫችን አድርገናል ያለው አርበኛ ሄኖክ በትናንትናው ዕለት የምስራቅ አማራ ቀጠና የአፋ ብሃ ሚኒሊክ እዝ ሰራዊት ጀብዱም በባርነት ከመሞት ይልቅ ለነጻነት በክብር መሰዋት በመረጠው ሰራዊታችን የተገኘ አስገራሚ የውጊያ ድል ነው ብሏል። የሚኒሊክ እዝ የጦርነት ጠበብቶች ለነፃነቱ ሲል በተሰዋው በጀግናችን በአርበኛ አደማሊ ወይም አባናደው ስም የጀመሩት ዘመቻ የቁጭትና ያልበገርባይነት ማሳያ ሲሆን ለነፃነቱ የሚታገለውን የሰራዊታችንን የማዕረግ አቅምም ያሳዩበት መሆኑን አንስቷል። በዚህ አጋጣሚ ለጀግኖቹ የጦር ጠበብቶችና ለጀግናው ሰራዊታችንም በህዝባችን ብርቱ ተጋድሎ በሰራዊታችን ጀግንነትና አማራዊነት አባቶቻችን ጠብቀው ባቆዩልን ባቆምናትና በቆምንባት ምድር ዳግም በነፃነት እንኖራለን ሲል ገልጿል። በስኬት የጀመርነው ዘመቻም ሌሎች ዘመቻዎችን በመውለድ ሌሎች ዘመቻዎችን በመውለድ በነጻነት ይደመደማል ብሏል። በትናንትናው ዕለት መስከረም 14 2018 ዓ.ም ጠዋት 12 ሰዓት የጀመረው ይውጊያ እንደቀጠለ ቢሆንም እስከ ምሽት በወጣው መረጃ ግን በርካታ ድሎች ተገኝተዋል። በዚህም ሞርተር 6፣ ድሽቃ 6፣ ብሬን 14፣ ስናይፐር 9፣ ክላሽ 438፣ የተደመሰሰ ያገዛዙ ጦር አንድ ኮረኔል እና መቶ አለቃን ጨምሮ 471 የተማረከ 175 ተተኳሽ 5260 ወታደራዊ ሬዲዮ 9 ኤፍ1 ቦምብ 148 ቁስለኛ 126 ይዞት የወጣው የሞርተር ቅንቡላ 37 አንድ ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን አንድ ኦራል ተሽከርካሪ የተማረከ ሲሆን እንዲሁም የበቅሎ ማነቂያ አስተዳዳሪ ተገድሏል። አገዛዞ የሚተማመንባቸው የሰሜን ምስራቅ እዝ አካል የሆኑት 12ተኛና 61ኛ ክፍለ ጦሮች መካከል የ12ተኛ ክፍለ ጦር 7 ፐርሰንት ኃይላቸውን መማረክ መደምሰስና ማፍረስ ተችሏል። የአገዛዙ የሰሜን ወሎ አመራሮች ወልዲያ ከተማን ለቀው ወደ አፋር አካባቢ ሲሸሹ ጀኔራሉ የቁም እስረኛ ተደረጉ። የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሀራ እና ጭፍራ መጓዛቸው ተሰምተዋል። አመራሮቹ ትናንት በፋኖ ከመማረክ የተረፉ የሰሜን ምስራቅ ህዝብ ወታደሮችን እና የጦር መሳሪያዎችን ከያሉበት በመለቃቀም ታጅበው ነው የተጓዙት ተብሏል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማ ሊቆጣጠር ይችላል በሚል ስጋት ነው ከተማዋን ለቀው እየወጡ የሚገኙት ሲሉ ምንጮቹ ገለጹ መረብ ሚዲያ በዘገባው አስፍሯል። በተያያዘ የሰሜን ምስራቅ እዝ አዛዥ ሌተናል ጀኔራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምተዋል። ሌተናል ጀኔራሉ ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹሙ በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር ወታደራዊ ምንጮቹ ዋቢ ተደርገው መዘገቡ አይዘነጋም። በግምገማ መድረኩ ነሐሴ 3 2017 ዓ ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹሙ አበባው ባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኮልን በስድብ እንደወረፉትን፣ በዘገባችን አካተናል በዘገባችን አካተን ነበር። በዛሬው ውጊያ ደግሞ በፋኖ የተገደለውንና የተማረከውን የዙን ጦር መሳሪያና ሰራዊት ውለድ ተብሎ ምሽቱን የቁም እስረኛ ተደርጓል ሲሉ መረጃ ምንጮቹን ዋቢ አድርጎ መረብ ሚዲያ ዘግቧል። ሌተናል ጀኔራሉን የሚዘውሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑ የበታች አመራሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩት ነው የተሰማው። አሰፋ ቸኮል ምሽቱን የቁም እስረኛ ተደርጓል፣ ነገ ወደ አዲስ አበባ ይወሰዳል፣ እዛ ከደረሰ በኋላ ወይ ማዕረጉን ተነጥቆ ይታሰራል፣ አሊያም ሊረሸን ይችላል ሲሉ ነው መረጃውን ያደረሱ ምንጮች የገለጹት። መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ፀጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ ሲሉ ጀነራል አበባው ታደሰ ተናገሩ። የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ፀጥታ በራሳችሁ አቅም ለመቆጣጠር መስራት አለባችሁ ሲሉ ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መናገራቸውን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ጀኔራሉ የአማራ ክልል መንግስት ክልሉን ከመከላከያ ሰራዊቱ ተረክበው ለማስተዳደር መንቀሳቀስ እንዳለበት በክልልና ዞን ባለስልጣናት ጋር እያደረጉት ባለው ውይይት ማሳሰባቸውም ተሰምተዋል። ምክትል ኢታማዦርሹም በቅድሚያ በደብረ ብርሃን ከተማ ቀጥሎም በኮምቦልቻ ተገኝተው ከክልልና ዞን ባለስልጣናት ጋር መወያየታቸው የተነገረ ሲሆን በመጪዎቹ ቀናት ደግሞ በጎንደርና ባህር ዳር ከተሞች ተመሳሳይ ውይይቶችን ያደርጋሉ መባሉን ዞብል ፖስት ዘግቧል። ኢታማዦርሹም መከላከያ ሰራዊቱን ለሌላ ግዳጅ የማዘ ዘጋጀት እቅድ አለን በማለት የአማራ ክልል መንግስት የራሱን የጸጥታ መዋቅር በማጠናከር ክልሉን ከመከላከያ ለመረከብ መስራት እንዳለባቸው ለተሰብሳቢ ባለስልጣናቱ አስረድተዋል ተብሏል። ከዚሁ ጋር ተያይዞ የአብይ አህመድ መንግስት ከሰሞኑ የተለያዩ ወታደራዊ አመራሮች የማዕረግ እድገት መስጠቱ የሚታወስ ሲሆን ለወታደራዊ አመራሮቹ የተሰጠው የማዕረግ እድገት አንድምታ ከጀነራል አበባው መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ነው ከሚለው ንግግር ጋር የሚያያዝ ሳይሆን አይቀርም ተብሏል። ይህ በእንዲህ እንዳለ የአማራ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የክልሉ ጸጥታ ምክር ቤት የአማራ ክልልን ወቅታዊ ሁኔታ ለመገምገም በተሰበሰበበት ወቅት ክልሉን ከመከላከያ ሰራዊቱ ለመረከብ አቅማችንን ማጠናከር አለብን ማለታቸው መዘገቡ ይታወሳል። ይህንን ታሳቢ በማድረግም የአማራ ክልል መንግስት በጀቱን ሙሉ በሙሉ ለሚሊሻና አድማ ብተና ምልመላና ስልጠና ተግባራት እያዋለ እንደሚገኝ የተለያዩ መረጃዎች ይጠቁማሉ። ምክትል ኢታማዦር ሹም እና የክልሉ ርዕሰ መስተዳደር ይህንን ይበሉ እንጂ የመከላከያ ሰራዊቱ አማራ ፋኖ ጋር እያደረገ ባለው ጦርነት ተከታታይ ሽንፈቶችን እያስተናገደ እንደሚገኝ የሚወጡ መረጃዎች ያሳያሉ። በተጨማሪም ጦሩ እየፈረሰ ሚሊሻና አድማ ብተናውን ፋኖ እየተቀላቀለ መሆኑን ይነገራል። ጄኔራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ስለማዘጋጀት ያነሱትን እቅድ በዝርዝር ባያስረዱም በኢትዮጵያና ኤርትራ መካከል ከጊዜ ወደ ጊዜ እየተካረረ ከመጣው የሁለቱ ሀገራት ወቅታዊ ሁኔታ ጋር የተገናኘ እንደሆነ ይታወቃል። ትራምፕ በተባበሩት መንግስታት ጠቅላላ ስብሰባ ላይ ሶስት ጊዜ ደባ ተፈጽሞብኛል ሲሉ ከሰሱ። ዶናልድ ትራምፕ ረቡዕ ዕለት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በሄዱበት ወቅት ሶስት ጊዜ ደባ እንደተፈጸመባቸው በመግለጽ ድርጅቱ ጉዳዩን እንዲመረምር ጠይቀዋል። በማህበራዊ ሚዲያቸው መልእክታቸውን ያሰሙት የአሜሪካው ፕሬዚዳንት ከቀዳማዊ እመቤት ሜላኒያ ትራምፕ ጋር አሳንሰር ሊጠቀሙ ሲሉ ማሽኑ መበላሸቱን አውስተዋል። አክለው ንግግር ሊያደርጉ ሊዘጋጁ ጽሑፍ የሚያሳየው ማሽን ቴሌፕሮምፕተር እና የድምፅ መቆራረጥ እንደነበር ጠቅሰው ሶስት ጊዜ ደባ ተፈጽሞብኛል ብለዋል። የተባበሩት መንግስታት ባለስልጣን ድምጽ ማጉያው የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙት ለማስቻል ነው ሲሉ ምላሽ ሰጥተዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽ አሳንሰሮ የተበላሸው የትራምፕ ቪዲዮን የሚያነሳ ግለሰብ ወደኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁመው ቴሌፕሮምተሩ ደግሞ የአሜሪካ ልኡካን ይዘው የመጡት ነው ብለዋል ትራምፕ በትሩት ሶሻል ገጻቸው ሁኔታውን የተቹት ሲሆን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ምርመራ እንዲካሄድ የሚጠይቅ ደብዳቤ እንደሚልኩ አስታውቀዋል ትናንት በተባበሩት መንግስታት የሆነው በጣም አሳፋሪ ነው አንድ ብቻ አሊያም ሁለት ብቻ ሳይሆን ሶስት ጊዜ ደባ ተፈጽመዋል ይህ በግጥምጥሞሽ የሆነ አይደለም ሶስት ጊዜ ነው ደባ የተፈጸመው በራሳቸው ሊያፍሩ ይገባል ሲሉ ጽፈዋል ፕሬዚዳንቱ ሊፍቱን ሲቆጣጠሩ የነበሩ ሰዎች በቁጥጥር ስር እንዲውሉም ማድረጉን ጠይቀዋል። ይህ ደባ ነው። በሊፍቱ አካባቢ ያሉ የደህንነት ካሜራዎች ሊታዩ ይገባል። ሴክሬት ሰርቪስ ሁኔታውን እየተከታተለ ነው ብለዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትስ ሁኔታው ተቀባይነት የለውም በማለት ምርመራ ይካሄዳል የሚለውን የትራምፕ ሐሳብ አንጸባርቀዋል። ዩናይትድ ስቴትስ መሰል የደህንነት ስጋቶችንና ዓለም አቀፍ መድረኮች ላይ ክብር የሚነኩ ጉዳዮችን አትታገስም፣ ፈጣን የሆነ ምላሽ እንጠብቃለን ሲሉ በኤክስ ገጻቸው ጽፈዋል። ረቡ የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት አሳንሳሩ እንዲቆም የተደረገው ሆን ተብሎ ነው ሲሉ ስጋታቸውን ገልጸዋል። ፕሬዚዳንቱና ቀዳማዊ እመቤቷ ወደ አሳንሳሩ ሲወጡ ሆን ተብሎ ከሆነ እንዲቆም የተደረገው በፍጥነት ምርመራ ሊደረግ ይገባል በማለትም ገልጸዋል። ትራምፕ ወደ ተባበሩት መንግስታት ጠቅላላ ጉባኤ ዘልቀው ንግግር ሊያሰሙ ሲዘጋጁ ጽሑፍ የሚያሳየው ማሽን እንደማይሰራ ለተሰብሳቢዎች አሳውቀዋል። ይህን ቴሌፕሮ ኮምፒውተር የሚያንቀሳቅስ ግለሰብ ትልቅ አደጋ ላይ ነው በማለት ቀልድ ቢጤ ማስጠንቀቂያም አሰምተው ነበር። አንድ የተባበሩት መንግስታት ባለስልጣን ለቢቢሲ እንደተናገሩት ቴሌፕሮምተሩን ይዘው የመጡት የዋይት ሀውስ ልዑካን ናቸው። አድማጭ ተመልካቾቻችን የሰዓቱ የረሃ ቲቪ ዜናዎች የተከታጠላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ መሰግናለን። ሰላም